የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ጥቅምት 14 ለ15 2018 ዓ.ም በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ላይ በተፈጸመው ጥቃት በርካቶች መገደላቸውን ባወጣው መግለጫ ማስታወቁ ይታወሳል። ጥቃቱ ከዚህ ቀደም በአካባቢው በተደጋጋሚ የሚፈጸም መሆኑን ያስታወሰችው ቤተ ክርስቲያኗ ከጥቅምት 15ቱ ጥቃት ወዲህ እንኳን በተመሳሳይ ጥቅምት 17ና 18 በአካባቢው አምስት የእምነቱ ተከታዮች መገደላቸውንና እገታ የተፈጸመባቸው መኖራቸውን አስታውቃለች። ቤተ ክርስቲያኗ በዚሁ መግለጫዋ በአካባቢው በጥቅምት ወር ብቻ ሃያ አምስት የኦርቶዶክስ እምነት ተከታዮች መገደላቸውን ይፋ አድርጋለች። በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች የተፈጸመውን ይህንን ጥቃትም የኢትዮጵያ ኦርቶዶክስ ተዋሕዶ ቋሚ ሲኖዶስን ጨምሮ የፖለቲካ ፓርቲዎች ና ሌሎች በርካታ ተቋማት ጭካኔ የተሞላበት ድርጊት ሲሉ በማውገዝ ላይ ይገኛሉ። አዲስ ማለዳ በዚሁ ዙሪያ ከምክር ቤት አባሉ አበባው ደሳለው ጋር ቆይታን አድርጋለች። አቶ አበባው፣ በቅድሚያ ለቃለ ምልልስ ፍቃደኛ ስለሆኑ አመሰግናለሁ። ሰሞኑን በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸመውን ጥቃት ተከትሎ የተለያዩ አካላት መግለጫ አውጥተዋል፣ ድርጊቱንም አውግዘዋል። እርስዎ በቅድሚያ ስሜቶትን ቢያጋሩን። በጣም አመሰግናለሁ። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ቀደም ብዬ ለጠቅላይ ሚኒስትሩ በባለፈው አመት መጨረሻ ላይ በፓርላማ ጥያቄ አቅርቤ ነበረ። በዝቋላ ቦና፣ በሌሎች አካባቢዎች የሃይማኖት አባቶች እና ተከታዮች ላይ የሚደርሰው ግድያ፣ ማዋከብና ድብደባ እንዲቆም ጠይቄ ነበር በቂ የሆነ ጸጥታ ኃይል እንዲመደብና እንደዚህ አይነት ድርጊቶች እንዲቆሙ የጠየቁበት ሁኔታ ነበረ። እንዳልሹ አርሲ አካባቢ ያው ሃይማኖትን መሰረት ያደረገ ጥቃት ከዚህ በፊትም ተፈጽሟል። በተደጋጋሚ ነው እየተፈጸመ ያለው። እንግዲህ ይሄን ኃላፊነት መውሰድ ያለበት የአካባቢው አመራሮች ነው መሆን ያለባቸው። እንደ አጠቃላይ ወደ ላይ ከፍ ካል የፌዴራል ክልል ዞን እያል በተዋረድ ተጠያቂ መሆን አለባቸው። ይሄ ድርጊት በተደጋጋሚ ሲፈጸም መከላከል አለመቻላቸው በቂ የሆነ የጽንፈ ኃይል የደህንነት ኃይል አሰማርቶ መከላከል የሚቻል ይቻል የነበረ ነገር ነው። ስለዚህ ይህንን የማይፈጽሙ ከሆነ ተጠያቂ መሆን አለባቸው ነው ምለው እና እጅግ በጣም አሳዛኝ ነው። የሰው ልጅ በጦርነት ሊሞት ይችላል። ያው አምኖበት የገባ ነው። በተለያዩ ነገሮች አደጋ ነገር ግን ምንም ጥፋት ባላጠፋው ሃይማኖት ብቻ ታይቶ ግድያ የሚፈጸም ከሆነ ድብደባ የሚፈጸም ከሆነ በጣም አደገኛ ነገር ነው። ምክንያቱም ዘር ሴንሲቲቭ ነገር ነው። አንደኛው ሲሞት ዘር እና ሃይማኖት ነገሮች ሴንሲቲቭ ናቸው እና አንደኛው ሲሞት ሌላኛው ደግሞ በቀል እመልሳለሁ ብሎ ቢሄድ አገር የማያበራ ትርምስ ውስጥ ነው የምትገባው ማለት ነው። ተደጋግሞ እንደሚነሳው ጥቃቱ አሁን ብቻ ሳይሆን ከዚህ ቀደምም የሚከሰት ነው። ችግሩ እንዳይቆምና ተደጋግሞ እንዲከሰት ያደረገው ምክንያት ምንድን ነው ብለው ያስባሉ? ከጥፋት ተምሮ የአካባቢው አመራሮች ፍላጎቱና ቁርጠኝነት የላቸውም ማለት ነው ወይ ፍላጎቱ የላቸውም ቢፈልጉም ደግሞ ቁርጠኝነት የላቸውም። ፈልገው ጠንክረው እየሰሩ አይደለም ነው የምለው እንጂ ህብረተሰቡን አሰባስቦ ምንድን ነው ችግሩ፣ ችግሩ እንዴት እንከላከል ነው ተብሎ በድር በተለያዩ አደረጃጀቶች ህብረተሰቡን ሰብስቦ ለመከላከል ቢሞከር ይህን ድርጊት ማስቆም ይቻል ነበር ብዬ ነው የምገምጠው። ነገር ግን ፍላጎትና የቁርጠኝነት ችግር ነው ብዬ ነው የማስበው። እና ተጠያቂነት ከሌለም ይሄ ነው የሚመጣው። በሚዲያ በይፋ እንደዚህ አይነት ሲፈጸም መከላከል ያልቻሉ፣ መቀነስ ያልቻሉ ዜጎች እንደዚህ ተጠያቂ አድርገናል ተብሎ አልተነገረም። ያም ችግሩ እንዲባባስ የሚያደርግ ነገር ነው። ኢትዮጵያ ከዚህ ቀደም ከነበራት ተከባብሮ የመኖር ባህል በተቃራኒ ከቅርብ ዓመታት ወዲህ የሚከሰቱ ድርጊቶች ምንን ያመላክታሉ? አዎ ይህ የህግ የበላይነትን ማስከበር አለመቻል ነው። እንደ ልምድ ተደርጎ ቢወሰድ እንደ ባህል ተደርጎ የህግ የበላይነት ማስከበር ቢወሰድ ነው እዚህ ነገር ውስጥ አንገባም ነበር። ነገር ግን ጠቅላይ ሚኒስትሩ ስልጣን ከያዙ ጀምሮ ያለውን ነገር ስናየው እና ከዛ እንትን ሲቀደም ብሎ ያጠፉ አካላትን ተጠያቂ ለማድረግ ነገር ስለመጣ እንግዲህ በሀገሪቷ ላይ መከላከያው ፖሊስ ስራቸውን በአግባቡ ቢሰሩ፣ መንግስት ፖለቲከኛው ፖለቲካዊ ችግሮች ሲነሱ ፖለቲካዊ መፍትሄ በአስቸኳይ መስጠት ቢችል በፍጥነት ይህ ሁሉ ነገር አይሰጠምም ነበረ። ነገር ግን እያንዳንዳቸው ግዴታቸውን በአግባቡ መወጣት ሲያጣቸው እና ያጠፉ አካላትም ተጠያቂ በማይሆኑበት ጊዜ እንግዲህ ነገሮች እየተባባሱ ይቀጥላሉ ማለት ነው። አቶ አበባው ለዚህ ችግር መወሰድ አለበት ብለው የሚያስቡት የመፍትሄ ሀሳብ ምንድን ነው? በገለልተኛ አካል ገብቶ መንግስት ኃይል ገለልተኛ አካልም አንዳንድ ንክክም ሊኖር ስለሚችል ገለልተኛ አካል ገብቶ ጉዳዩን አጣርቶ ያጠፉት አካላት ተጠያቂ እንዲሆኑ። ለወደፊቱ ግን መንግስት መከላከል ካልቻለ ደግሞ በዚህ ትብብር ፓርቲዎች ያወጡት መግለጫ አይቼ ነበርና እነሱ የእነሱን ሀሳብ ደግጧል። ተፈጥሯዊ መብት ነው፣ ሊገል የመጣን ሰው ታጥቆ መከላከል ተፈጥሯዊ መብት ነው። በህገ መንግስትም በዓለም አቀፍ ድንጋጌዎችም የተከ የሚከበር ነገር ስለሆነ ህብረተሰቡ ራሱን መከላከል አለበት። ታጥቆ ሊገድል የመጣውን ሰው መከላከሉ ምንም ጥፋት የለውም። ስለዚህ መንግስት ማስታጠቅ አለበት ነው መንግስት ከቻለ ያስታጥቅ፣ መንግስት ካልቻለ እንኳን ህብረተሰቡ ራሱ እንኳን ራሱን በራሱ ማስታጠቅ አለበት። ምክንያቱም ተደጋገመ እንግዲህ መንግስት አቅም ከሌለው እንደዛ ነው። ሊምጭ አቅም አለኝ ብለው የሚገምት ከሆነ ደግሞ መንግስት ፍጩን የሆነ ጥበቃ አድርግ። አቶ አበባው በመጨረሻ ቀረ የሚሉት አስተያየት ከሌለ በዚሁ እንቋጭ። እንደ ጸጥታን ማስከበር ዜጎች በሰላም ወጥተው እንዲገቡ ማድረግ የመንግስት መሰረታዊ ስራ ነው። ይህን ማድረጉ ደግሞ ከምንም በላይ መንግስትን ነው የሚጠቅመው። የመንግስትን ስልጣን እንዲራዘም ነው የሚያደርገው። መንግስት ያለበትን ጫና እንዲቀንስ ነው የሚያደርገው። ነገር ግን እንደዛ አይታይም። ከተቃዋሚዎች ከሌላው የህብረተሰብ ክፍል ነው እንደዚ አይነት ሀሳቦች የሚነሱ እንጂ መንግስት እንደው ስራዬ ነው ብሎ በርትቶ የመስራት ነገር አይታይም። እና አሁንም ምለው የተለያዩ እንደዚ አይነት አስተያየቶች ሲሰጡ ሲሰጡ ለራሱ እንደሆነ አምኖ መንግስት ሰምቶ መተግበር አለበት እንጂ በተለያዩ ሚዲያዎች ከዚህ በፊትም በፓርላማ የምንለፈልፈው ጉዳይ ነው። ነገር ግን መንግስት የምንናገረውን ነገር ተቀብሎ ተግባራዊ ሲያድርገው ይታየ፣ ሃይማኖት ጥቃቱንም ከዚህ ግባ ይስታል። ምን ያነሳነው ጉዳይ ነው፣ ነገር ግን ያለመተግበር ችግር ነው። እንግዲህ መንግስት ጋር ቁርጠኝነቱ ፍላጎቱ ነው ያለ ሌለው እና ለራሱ ስልጣን ሲል መንግስት እንደዚህ የምንሰጣቸው ለመክረፍ አጣውር ጥስማ ነው። መልካም አቶ አበባው ፈቃደኛ ሆነው ከአዲስ ማለዳ ጋር ላደረጉት ቆይታ አመሰግናለሁ። ምንም አይደለም። እሺ መልካም።